ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩታዬ አንድ ደስ የምትል ኢንስታግራም ላይ ደስ የምትል ቪዲዮ ለቃ እንላለች፣ ግን ምናለ ሩታዬ በታሳንሳች ትንሽ እንኳን ረዘም ብታለግልን ማለት ነው። እና በነገራችን ላይ ሙሽሬትና ሙሽራብ ሰርጋቸው ሲቀራረብ በጣም እያማሩ ውብ እየሆኑ ድምቅ እየሆኑ እየደመቁ እያበቡ እየመጡ ነው። እና በዚሁ አጋጣሚ አብርሽና ሩታ ሁሌም እመሩልኝ፣ ሁሌም ድመቁልኝ። አላ ከመጥፎ ነገር ይጠብቃችሁ የኔ ውዶች የኔ ድንቅ ድንቅ ድንቅ ዩቱበሮች ማለት ነው እና እናንተ ለራሳችሁ ወይም አብባችሁ ደምቃችሁ ሳይሆን ሰውንም እንዳሳመራችሁ ሰውንም እንዳሳቃችሁ ሰውንም እንዳበላችሁ ለራሳችሁ ብቻ ሰርታችሁ ኪሳችሁ እንደማታረጉ ከሕዝብ እኩል እንደምትበሉና ከሕዝብ እኩል ፈገግታችሁ፣ ሳቃችሁ እንደምታሳዩን ደግሞ ሁሌም በተግባር እያሳያችሁ ነው እና ደግሞ እንደዚህ እናንተ ፈገግ ብላችሁ ሳቅ ብላችሁ በሰቅታ ስትመጡልን ደግሞ እኛ በጣም ደስ ይለናል። እና እውነት ለመናገር ለእናንተ ቃላት የለኝም ማለት ነው እና አብርሽም ሆነ ሩታ አላመጨረሻችሁ እያሳምርላችሁ ወልዳችሁ ለመሳም ደግሞ ያብቃችሁ። ሰርጋችሁም ደግሞ በሰላም በደስታ እንዲ ያልፍ ደግሞ ድዋና ጸሎት አድርጉላቸው። የእኛ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦቼ ሰላም ሰላም ብያለው። በያላችሁበት ሰላማችሁ ብዝት ለፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ውድ ቤተሰቦቼ ለምትሰጡን አስተያየት፣ ለምታበረታቱን ከልብ እናመሰግናለን። የኛ ኦዲንሶች ምንም ነገር አይንካብኝ፣ ክፉ አይንካብኝ። በያላችሁበት ሰላማችሁ አላህ ብዝት ያድርግልኝ። የእኔ ጀግናዎች የእኔ ድንቅ ድንቅ ኦዲንሶቼ ማለት ነው። በጣም ነው የምወዳችሁ የኔ ቤተሰቦች፣ እና በጣም ትለያላችሁ። በዚህ አጋጣሚ ለእናንተም ደግሞ ልቤ ውስጥና እና ለእናንተ ያለኝ አመለካከት በዚህ ቪዲዮ ልግለጽ ብዬ ነው እና ዛሬ በምን መጣሁ መሰላችሁ? በአንድ ነገር ነው የመጣሁት። እና ምክንያቱም እኛ እዚህ ጋር ማለት ነው መጀመሪያ ነገር አላህ ያጣመረውን ማንም ሊለየው አልችልም። ማናችንም በተናገር ነው ወይም በተሳደብ ነው ወይም ደግሞ ለሰው ልጅ መጥፎ አመለካከት ባስቀመጥን አይደለም። አንድ ነገር እኔ የሚገርመኝ ነገር ቢኖር ማለት ነው እውነቴ ነው ሙላችሁ አብርሽና ሩታ እንደምታቁም ሚዲያ ላይ ለብቻቸው አይደለም የሚሰሩት። ለብቻቸው ደግሞ ሰርተው የራሳቸው ጥቅም ብቻ አይደለም የሚያገኙት። አብርሽና ሩታ አላህ ይጠብቃቸው በጣም ብዙ ወጣትን ያሳደጉ፣ ብዙን እናትን ያፈሩ፣ ብዙን በቃ ብዙ ሰው አይታችኋል ከችግር ወደ ድሎት ያለ የቀየሩ ዩቱበሮች ናቸው፣ እና በነሱ ደግሞ ብዙ ሰው የተማረ ብዙ የሰነጠለ ሰው አለ እና በዚሁ አጋጣሚ በቃ አንዳንዴ እኛ ራሳችን ማለት አንድ ሰው ካደነቅን ከወደድን፣ ለዛ ላደነቅ ነው ሰው እንኳን ስንል የሆነ ነገር ወደ ኋላ ማለት አለብን። ምክንያቱም እኔ የተጻፈልኝ ኮሜንት አምሌት ላይ ማየት ትችላላችሁ ማለት ነው እና እኔ ያዛንም ሰው ስም ማንሳት አልፈልግም። ምክንያቱም በቃ የሆነ በተለይ በሆነ ጊዜ በቃ በተለያዩ ነገሮች ሩታን እንዴት እንደሚያረጓት በዛ ማመለካከት፣ እኔ ራሴ በቃ የሆነ መጥፎ ቦታ እየገባው እየተሳደብኩ ነበር። በአሁን ሰዓት ግን ምክንያቱን ታውቃላችሁ። አንድ ሰው ለዛ ሰው ቦታ ከሌላችሁ በቃ የሆነ እናንተን የሚነካ ነገር ካልሆነ ያንን ነገር መንካትም መድረስም አልችልም በማለት ልፍ ማለት ይችል ነበርኩ። ግን አንዳንዴ ምን አለመሰላችሁ ውድ ቤተሰቦቼ፣ ምክንያቱም ሩታ ማለት እኔ እንጃ ሩታና አብርሽ እኔ የሩታ ጀግንነቷ ያወቅሁበት መቼ እንደሆነ ታውቃላችሁ ከሰባት ሺህ እስከ አራት ሺህ ከአራት ሺህ እስከ አምስት ሺህ ስድብ የስድብ ማለት ሲወርድባት እንኳን አንድ ቀን ወጥታ አንድ ቀን ወታ እንደዚህ ለምን አረጋችሁኝ አላለች። ሴት በጣም እጀግና ብልህ ሴት ናት ማለት ነው። እውነቴ ነው ምላችሁ፣ ከታገሱት ሁሉም አልፋል የሚባል ነገር አለ። እና የሩታዬ ደግሞ ብቻ ደካማ ጎንዋን አይታችሁ አንዳንዶች በጣም ብዙ ምታወሩ አላችሁ። ምክንያቱም ከሩታም የባሰ አለ ማለት ነው። የሩታ ሚዲያ ስለሆነ ሚዲያ ላይ ስለሚወጣ ሚዲያ ላይ ስለሚወራ ነው እንጂ ከሩታም የበለጠ የሚያደረጉ ልጆች አሉ ማለት ነው ግን ሩታ ደግሞ በጣም ድንቅ ልጅ ናት፣ ውብ ልጅ ናት፣ ነገም ሆነ ዛሬም ማለት ነው። እኛ እንዳን ነው አይደለም። ዛሬ እናንተ ከሩታ ጋር አብርሽ እንደዚህ ሆኖ አእምሮ ደምቆ በቃ ህይወቴ ነው ብሎ እንግዲህ የሩታና የእሱን ህይወት እያሳመረ ነው አሁን ላይ ያሳምረላቸው። በጣም ደስ የሚል እንደሚጋቡ እና ሰርግም እንደሚያደርጉ ሁሉ ነገር ይፋ እንዳረገቡ ታውቃላችሁ። ግን በዛ መሀል ደግሞ አንዳንድ ልጆች አላችሁ ሰውና ሰው የምታያይዙ ማለት ነው። በነገራችን ላይ ማለት ነው የእኛም አድናቂው እና የፍቅር ማድናቅ ይሁን በመሀላችን በጣም መልካም ልጆች አሉበት። ያንም አክል ደግሞ መጥፎ ልጆችም አለችበት። ለምን ብትሉ ዛሬ እናንተ ከመሬት ተነስታችሁ ከሩታ ጋር መቀጠል አይችልም ለትንሽ ጊዜ ነው አብርሽ የፍቅር ነው ብትሉ፣ ይሄ የሚያውቀው አላህ ነው። አንድ አላህ ነው የሚያውቀው። ለማንም ማንም የተጻፈለት አይደለም። ዛሬ እናንተ ኮሜንት ስር በመሳደብ ወይም በሆነ ነገር ወይም ደግሞ የተለያየ ነገር ብትጠቀሙ የእናንተን ሳይሆን አላ ያለው ነው የሚሆነው ማለት ነው። ለዛ ሁሉ በቃ እኛ ራሳችን የሚመጣ ጊዜ በጊዜው የምናይበታለን ብላችሁ ለምን አታልፉም? ምክንያቱም አንድ ሰው እኔ ለሩታ ቦታ ካለኝ ሩታን በጣም መወዳት ከሆነ በጣም ማደንቃት ከሆነ በቃ እሷን እንዳይነኩብኝ እኔ ጥራለሁ። ለምን ለምሳሌ እኔ የእሷን አድናቂ እሷን የሚጠላ ሰው ይጄ ከነካውኝ ያንን ሰው ደግሞ መጥቶ እኔን የምወዳትን የማደንቃትን ሩታን ወይም አብርሽን ሊነካብኝ ይችላል። ግን ምንም ነገር ብባል የፈለገ ነገር ብባል ለሩታ እንኳን ብትሰደብ እኔ በቃ በቻልኩ ታክል ሳልሳደብ በስነ ስርዓት እንደዚህ እንደዚህ ነበር ብዬ ነገሮችን ለማስራዳት እሞክራለሁ እንጂ ከመሬት እየተነሳው ዛሬ ሰርጌ ነው ከባል ዋጋ እየተዝናናች ከባል ዋጋ ውብ ጊዜ እያሳለፈች በቃ ሌላ ነገር የምትኮምንት ወይም ደግሞ በስርስል እየገባችሁ የምትናገሩ ልጆች በጣም ነው ምትገርሙኝ፣ ማለት ነው። ከዚህ ሁሉ አብረሽ እኮ ስልክ አስቀምጠዋል። በስልኩ ደውላችሁ እንደዚህ ነገር ብላችሁ ኢፍ አድርጋችሁ ለአብርሽ መናገር ትችላላችሁ እኛ ምንም አይደለንም ነገም ዛሬም ቢሆን ከአብርሽና ከሩታ ጎን አንለይም የፈለገ ነገር ብትሉ ማለት ነው ሩታ መጥፎ ናት ብትሉ አብርሽ መጥፎ ነው ብትሉ መቼም አንሰማም ። እና መልካም ቀን ይሆነ